በሐዋርያት ሥራ መጽሐፍ ውስጥ የተጠቀሱት ቤርያውያን እነማን ነበሩ? ቤርያውያን በአዲስ ኪዳን በሐዋርያት ሥራ 17 ከ10 እስከ 15 የተጠቀሱት በጥንቷ መቄዶንያ በምትገኘው በቤርያ ከተማ የሚኖሩ የአይሁድ ቡድን ነበሩ። ጳውሎስና ሲላስ በተቃውሞ የተነሳ ተሰሎንቄ ለቀው እንዲወጡ ከተገደዱ በኋላ ወደ ቤርያ ሄደው በአይሁድ ምኩራብ መስበክ ጀመሩ። ቤርያውያን ቃሉን ለመቀበል ባላቸው ጉጉት የተነሳ ከተሰሎንቄ የበለጠ ክቡር ተደርገው ተገልጸዋል። አእምሮአቸውን ከፍተው እውነትን ለመረዳት ልባዊ ፍላጎት አሳይተዋል። ቤርያውያንን የሚለያቸው ለሰሙት አስተምህሮ ያላቸው ጥንቃቄ እና አሳቢነት ነው። የጳውሎስን መልእክት በጭፍን ከመቀበል ይልቅ የተናገራቸው ነገሮች እውነት መሆናቸውን ለማረጋገጥ በየዕለቱ ቅዱሳን ጽሑፎችን ይመረምሩ ነበር። ይህ ከቅዱሳት መጻሕፍት ጋር የሚቃረኑ ትምህርቶችን ለማረጋገጥ መወሰናቸው ለአምላክ ቃል ያላቸውን ጥልቅ አክብሮት አሳይቷል። በውጤቱም፣ ብዙዎቹ አመኑ፣ ታዋቂ የግሪክ ወንዶችና ሴቶችን ጨምሮ። የቤርያውያን ምላሽ ለሁሉም አማኞች ጠቃሚ መርሆችን አጉልቶ ያሳያል፤ የምንሰማውን በቅዱሳት መጻሕፍት መነጽር የመሞከርን አስፈላጊነት። ባህሪያቸው የመንፈሳዊ ማስተዋል እና የኃላፊነት ምሳሌ ሆኖ ይወደሳል። በጠላትነት ወይም በግዴለሽነት ምላሽ ከሰጡ ሌሎች በተቃራኒ ቤርያዎች ክፍት አስተሳሰብን ከሂሳዊ አስተሳሰብ ጋር አዋህደዋል። ድርጊታቸው እንደሚያሳየው እምነት በጭፍን መቀበልን የማይፈልግ ነገር ግን በመረዳትና በማጥናት ላይ ስር የሰደደ ሊሆን ይችላል። ታሪካቸው የጥንቶቹ ክርስቲያናዊ መልእክት ከአይሁድ ማህበረሰቦች አልፎ ወደ አሕዛብ መስፋፋት የጀመረበትን መንገድ ያንጸባርቃል። ጳውሎስ በብዙ ቦታዎች ተቃውሞ ቢያጋጥመውም ቤርያውያን አንዳንድ ማኅበረሰቦች እውነትን በቅንነት ለመፈለግ ፈቃደኛ መሆናቸውን አሳይተዋል። በጥንቃቄ የመመርመራቸው ውጤት እምነት ብቻ ሳይሆን የጥንቷ ቤተ ክርስቲያን በአዲስ አካባቢዎች ማደግም ነበር። ቤርያውያን የእግዚአብሔርን ቃል በማጥናትና በማረጋገጥ በእምነት ለማደግ ለዛሬ አማኞች አርአያ ሆነው ይቆያሉ።